አዳም ፍሬውን ስበላ እኔ ነበርኩ። አዳም ኃጢአት ሲሰራ አት ብላ የተባለውን አንስቶ ሲበላ ነበርኩ። ለምንድን ነው አዳም በሰራው ኃጢአት የሚፈረድብኝ? ለምንድን ነው የእግዚአብሔር ጣላት ተብዬ የምጠራው? ለምንድን ነው የምፈረድብኝ? እሺ አዳም አባቴ እንደሆነ ከሱ እንደተገኘ አምናለሁ። አዳም በሰራው ጥባት መጠየቅ ያለበት አዳም እንጂ በሰራው ጥባት፣ በሰራው ስራ ተጠያቂ ሊሆን የሚገባው ልጠየቅ ሊፈርድበት የሚገባው አዳም ሆኖ ሳለ እኔ በአዳም ምክንያት እንዴት ነው የምጠየቀው? እንዴት ነው የእሱ ስራ ወደ እኔ የሚተላለፈው? እንዴት ነው በአዳም ምክንያት የምጠየቀው? እንዴ መጽሐፍ እኮ ሮሜ ላይ የምናገረው፣ እንዴት ነው ነገሩ ለምሳሌ እንደዚ ነው። ሮሜ ምዕራፍ አምስት ቁጥር አስራ ሁለት ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በአንድ ሰው ኃጢአት ወደ ዓለም ገባ፣ ኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። እንዴ በአንድ ሰው በኩል ነው ኃጢአት፣ በአንድ ሰው በኩል ወደ ዓለም ገባ ኃጢአት ብቻ ሳይሆን ሞትም አዳም በሰራው ኃጢአት ሁላችንም ኃጢአተኞች ተባለን። የሚገርም ነው እግዚአብሔር ፍርድ። ቁጥር አስራ አራት ላይ ደግሞ ይላል ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። በአዳም መተላለፍ ምሳሌ አዳም ስላደረገ ብቻ የአዳም ዘሮች ከአዳም እስከ ሙሴ ድረስ ኃጢአት ነገሰባቸው። ኃጢአት በእነሱ ላይ ነገሰ። ማን በሰራው ኃጢአት? አዳም። ማን በበላው? አትብላ የተባለውን የበላው ማን ነው? አዳም። ኃጢአተኞች የተባሉት እነማን ናቸው? ፍሬውን ያልበሉት ሁላ አዳም የዛኔት ሲወለድ ያንን ኃጢአት ያንን ፍሬ ሲበላ ያነበሩቱ ሁሉ ሕፃናት ሁሉ ሳይቀሩ ኃጢአተኞች ተባሉ፣ ተፈረደባቸው። ምን አይነት ፍርድ ነው ግን የእግዚአብሔር ፍርድ። እሺ ቆይ ሌላ ደግሞ ቁጥር አስራ ስምንት ላይ ሌላ ጉልን ጋራችሁ። ይሄ ሕግ የሚባለው ነገር ነው። አሁን አውራት ስለ ሕግ ነው። ሕግ እንዴት ምን አይነት ነገር እንደሆነ ማለት ነው። እና አንዱ ባደረገው ሌላው የሚፈረድበት ነገር አይ ሕግ ሌላው ደግሞ አንድ አንድ ነገር ልጨምርላችሁ፣ ሕግን ሳይሆን የሕግ ተቃራኒ የሆነ ማለት ነው። ቁጥር 18 ላይ እንደዚህ ይላል፣ ምዕራፍ 5 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ በአንድ ማን? በአንድ በደል ምክንያት በአዳም በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ ለእኔም፣ ለሕፃናትም፣ ለአዋቂዎች፣ ለሁሉም ወደ ሁሉም በአዳም በኩል ኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ጽድቅ ምክንያት ማለት በአንድ አዳም አለመተላለፍ የሰው ልጆች ሁሉ ኃጢአተኞች እንደሆኑ፣ በአንድ ጽድቅ ምክንያት ኢየሱስ ክርስቶስ በሰራው ስራ በሱ ምክንያት ምን ሆነ? በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንደዚሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በአንዱ አለመታዘዝ በአንዱ በአዳም አለመታዘዝ ሁሉም የሰው ልጅ በሙሉ ኃጢአተኛ እንደሆነ በደለኛ እንደሆነ ከእግዚአብሔር እንደተለየ አዳም ሲበላ ያልበላ አዳም ትእዛዙን ስታለፍ ያልተተላለፈ ሁሉም ኃጢአተኛ እንደተባለ፣ እንደዛ በአንዱ መታዘዝ በኢየሱስ ክርስቶስ መታዘዝ ሁሉም ጻድቃን፣ ቅዱስ፣ ፍጹም ይባላሉ። ጠሪቃን ይሆናሉ እሺ እንዲህ እንዲበዛ ሕግ ጭምር ገባ፤ ዳሩ ግን ጣት በበዛበት ጣት በሞት እንደነገሰ እንደዚሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምት እንደዛለም ይወት ይነግስበት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ሃሌሉያ! አቤት ጸጋ፣ አቤት ሕግ፣ አቤት አዳም አዳም በሰራው ወደ ሁሉ ወደ ሰዎች ወደ ሰዎች ልጆች ሁሉ ኮሎኔ እንደገባ በአንዱ በኢየሱስ ክርስቶስ መታዘር የተነሳ ኢየሱስ ስሰቃይ ነበርኩ። ኢየሱስ ሲገረፍ ነበር ስሰቃይ፣ ጎኑን ሲወጉት እኔ ከሱ ጋር ተወግቻለሁ። ኢየሱስ ሲያንገላቱት ነበርኩ አልነበርኩም? ማ መቃብር ሲገባ ነበርኩ አልነበርኩም? እሱ በሰራው እኔ ምንም ሳላደርግ፣ እሱ በተመታ እሱ በተገረፈ እሱ በተሰቃይ እሱ መራራ በጠጣ እኔ ጽድቅ እናገኘው ቅድስና እናገኘው የእግዚአብሔር ልጅ ተባልኩ። ጻድቅ ቅዱስ ተባልኩ። የእግዚአብሔር ወገን የእግዚአብሔር ወራሽ ተባልኩ። ከአብ ከወልድ ከመንፈስ ቅዱስ ጋር ሕብረት ኖረኝ። ቤተሰብ ሆነ። ቤተሰብ አብ ወልድ መንፈስ ቅዱስ ከልከ አንድ ላይ ነው ሕብረታችን። በኢየሱስ ክርስቶስ ስራ ጽድቅን አግኝቻለሁ። እኔ አሁን የክርስቶስ ዘር ነኝ። ድብለ ኢየሱስ ሲሆን ታንኪዩ